የስራ ባልደረቦች ስልክንና አድራሻህን ሰጥተውኝ ነበረ መልእክት ነበራቸው ለአንተ የሚነገር የሰውነቱ ጠረን እያስቸገረን ነው እና እባክህ ታጠበልልን ብለውኝ ነው የሰዎችን ሰርግ በማበላሸት የሚተዳደረው ሰው ኤርኔስቶ የሚባለው ስፔናዊ የሰዎችን ሰርግ በማበላሸት ሙያ እንደሚተዳደር ታውቋል

ስትገቢ ሊነጋ ሲል ይጨልማል ይላል ጥቅሱ። የዳሃወድ የመጀመሪያው ማለት ነው። እሱን ካልጋው በላይ ነው የሚያደርገው። ካልጋው በላይ ሊነጋ ሲል ይጨልማል። ከዛስ እንደዚህ ስት ደግሞ የሚረዳኝ የለምና ከኔ አትራቅ። እድል አንድ ጊዜ ነው ገሪ

አንተም ጓደኛው ሰርቪሱ አመለጠሽ እኮ ለምንድን ነው በጠዋት ማትወጪ? ሰርቪሱ አመለጠሽ አስበዋል። ሚስትህን ሞታ አመለጠሽ። በጠዋት ብትወጪ እኮ እዛ ሰርቪሱ ስትሞች ነበር፣ እኔም እረፍ እል ነበር፣ እገላገልሽ ነበር። ግን ከምን ተነስታችሁ ቆይ። የምታመነችው ሚስቴን በጠዋት ብትወጣ እኮ ይሄኔ ሞታ እኔም ተገላግዬ ነበር። በብብቱ ጠረን ደፍቶ ሊገለን ነው። እባክህ ደውለ ንገረው ይላሉ። ሰላም ሰላም፣ እንዴት ናችሁ? ማገ ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎ ስምና የሚሰራበትን ቦታ ዘለዋለ። በብብቱ ጠረን ደፍቶ ሊደፋን ነው፣ ባክ ደውልና ንገርልን ይደውልለት የሚለውን እንሰማልን። አንድ ላይ ይወር እየጠራ ነው ነው። ሄሎ ሰላም፣ እንዴት አመሽ? አሁን እሺ፣ ከወደ ገደለው ነው የምደውልላት። ወደ ገደለው ምንድን ነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተወውና የስራ ባልደረቦች ስልክህንና ድራሻህን ሰጥቶኝ ነበረ። መልእክት ነበራቸው ለአንተ የሚነገር አዎ ሰላም። ሬዲ ነህ ለመስማት? የስራ ባልደረቦች በጣም ነው የምንወደው፣ በጣም ነው የምናከብረው፣ ነገር ግን የሰውነቱ ጠረን እያስቸገረን ነውና በባህ ታጠበልልን ብለው ነው። ማለት ያለ የሥራ ባልደረቦች ናቸው፣ ጓደኞች ስም መናገር አይ፣ ስማቸውን፣ ይቅርታል። ነገርም ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው እየቀለድኩ አይደለም። መልዕክቱ በትክክል አንተ ጋር መድረሱን እርግጠኛ ነኝ። እኔ አላውቅም፣ እና የሚያቅሰው ግን አለ። እሱን አልነግርም። ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህናን እንድጠብቅ ነው የነገረ ያሉት ነው እነሱ እግራቸው ጭራሽ ይቅርታ፣ ምን አልከኝ? አውቄ ነው በላቸው። እነሱ እግራቸው ስለሚሸት ነው። አይ ጽዳትን ጠብቅ ታጠብ ነው እኮ ያሉ እንጂ ምን ሰውየ አይ ይሄን አደርስላለሁ። የሚተላለፍ ነው፣ ሚዲያ ላይ ያለ ነገር ነው። በል በል በል ሥርዓትን። ያ እሺ፣ አመሰግናለሁ። ሰላም ይመቻችሁ። ይሄ በጣም ከባድ ነው። እሱ ለሚነግረው የኔ ማሳቀቅ እንደዚህ ነገር ቢቀርበት ብዬ አስባለሁ እንደኔ ለራስ በጣም አስኪ ነው በዛ ላይ አስቦ ሶሻል ሚዲያ የምትለቀው ነገር ነው ያ ሰው ዞሮ ይሄን ነገር ሊያየው ይችላል ቪዲዮን ነው አሃ ወዛን ጊዜ ለቃ ደውሎ እንደዚህ ያለኝ ይሄ ሰውዬ ነው ሌላ ችግር ሊያመጣብ ስለሚችል እንደኔ ያስባው ግን ቢቀርብ ሌላ ኮንቴንት ብሰራ ብዬ ነው የማስበው ግን ገባህ ግን የሆነ ቢቀጥልና በቃ የሆነ ይሉኝታ ወይ ደግሞ ሌላ ነገር እንዲጠፍ ንግ አድርጎ የያዛችሁን ሰው እንዳትነግሩት ማለት ነው። የያዛችሁን ሰው በሱ በኩል ንግር ብታደረጉለት አሪፍ ነበር የሚሆን። ለሱ ደግሞ በጣም አስጊ አስጊ ነው። ግን የግል ንጽሕና መጠበቅ ያንተ ፋንታ። እንደዚህ አይነት ቸርቻፋ መጥረጊያ ላላችሁ ሁሉ ኑ መላው ልንገራችሁ። ሚሊታሪ እንደምታዩት እንግዲህ የመጥረጊያ ወደ አንድ ወገን ተንሻፎ በምፈልገው መጠን እየታዘዘልኝ አይደለም፣ ማጽዳት እየቻልኩ አይደለም። ስለዚህ ጥያቄ ምንድነው? የፈላ ውሃ ነው የምጨምርበት መጥረጊያ ላይ እንደምታዩት የፈላ ውሃ ጨምሬበት ለአንድ ለአምስት ደቂቃ ቁጭ አድርገዋለሁ። ልክ መታዘዝ ሲጀምር ብጥር አድርገዋለሁ ማለት ነው። ረላይ ሰው ይስተካከላል፣ በቃ ቀጥ ይላል። ስለዚህ እንደፈለኩ ማጽዳት እችላለሁ። ቴክኖሎጂ አለ ሰውየ። ማክሮችና በፈላ ውሃ ማለት ነው። እናንተ የምር ቀጥ እያለ ነው። ቺ ነገር ትሰራለች ማለት ነው። እንደዚህ አይነት ቸርቻፋ መጥረጊያ ያላችሁ ሰዎች ሲጀምር እንደዚህ ቸርቻፋ እስከምትሆን የሚጠርግበት ሰው አለ እንዴ ባ እንደዚህ መጥረጊያ ውብ ለአፋው ጥፋት እስከምትናገር ድረስ ይባስ ብሎ ደግሞ እንደዚህ ተቸርችፋ ራሱ ጥረታ እንዳትወጣ በፈለዋ ማበጠር ሰርግ የሚያበላሸው የሰዎችን ሰርግ በማበላሸት የሚተዳደረው ሰው ኤርኔስቶ የሚባለው ስፔናዊ የሰዎችን ሰርግ በማበላሸት ሙያ እንደሚተዳደር ታውቋል። ይህ ግለሰብ በተለያዩ ምክንያቶች እንዲበላሽ የሚፈልጉት ሰርግ ካለ አለሁላችሁ በሚል ማስታወቂያ የሰው ሰርግ ጀመሩን ተከትሎ ደንበኞች እየጎረፉለት መሆኑ ተነግሯል። ለአንድ ሰርግ 550 ዶላር ዋጋ የቆረጠው ግለሰብ የቀድሞ ፍቅረኛው አሊያም በማንኛውም ምክንያት እንዲበላሽ የምትፈልጉት ሰርግ ካለ ሞያዬ ነው እንዳታስቡ ሲል ዲቲ ሴንትራል ዘግቧል። ለዘገባው ከሆነ ክፍያው ከተቀበለ በኋላ የሚያስፈልገውን ነገር የሰርጉን ቦታ ቀንና ሰዓት ብቻ ነው ያለ ሲሆን፣ ሰርጋቸው የተበላሸባቸው ሙሸቦች ወይም ቤተሰቦች በጥፊ ወይም ሌሎች እርምጃዎችን ከወሰዱበት በአንድ ጥፊ 50 ዶላር ተጨማሪ ክፍያ እንደሚያስከፍልም አስታውቋል። ቻለ መጠን የተናደዱ ሰዎች እንዳይደርሱብኝና እንዳይዙኝ አደርጋለሁ የሚለው ይህ ሰው ነገር ግን ከተያዝኩና ከተመታው ደንበኛ የተጨማሪ ክፍያ የመክፈል ግዴታ ተጥሎበታል ብሏል። ግለሰቡ ማስታወቂያውን ለቅልድ ብሎ በማህበራዊ ስር ገጾች ላይ አሰራጨው ቢሆንም ፍላጎት ያላቸው ሰዎች ስራውን እንዲገፋበት እንዳደረገውም ተናግረዋል። በዚህም መሰረት እስከ ህዳር ሁለት ድረስ በርካታ ትዕዛዞችን መቀበሉን ተከትሎ ከተጠቀሰው ቀን በፊት አዲስ ትዕዛዝ መቀበል እንደማይችል አስታውቀዋል። የቢዝነስ አይዲያ ትጠላለህ። አሁን እኛ ስራ ጥፋን፣ ምን የሰው ሰርግ እንዲያበላሽ ስራ እንፈጥር። እንደዚህ ሰርግ አበላሽተህ ምናምን ማለት ደግሞ፣ በዛ ላይ እየተመቸ የሰው ሰርግ አበላሽተህ በጥፊ ከመቱ እየቀጠረ ሰው 50 ዶላር 50 ዶላር ጨማሪ ይከፍላል። ከወቀጡ ደህና አድርጎ ከወቀጡ ደግሞ ሌላ ተጨማሪ ክፍያ አለ። ትጠላለህ፣ የቢዝነስ ክሬቲቪቲ። የምር አስባችሁታል? ግን እኛ ሀገር ይታየኝ እኮ የምር እኛ ሀገር እንደዚህ ይሄ እንደዚህ የሚሰራ ሰው ቢኖር፣ ለምን ከእያንዳንዱ ሰርግ ጀርባ በጣም ብዙ ክህደቶች ስላሉ ማለት ነው። ቆይ ስትይ ንገርኛ ምራለው እን በጣም ብዙ ጊዜ ቆንጆ ሚያስ ባለው ራሴ አንጤ ስክክ ያለ ከንፈሪ ደግሞ ጥርሴባ ስት ጥም ያለ ድርድር ያለ አይኔ ጉልል ያለ ፍጥጥ የሚል እንድም ያምራል። ጸጉሬ ደግሞ ድፍት ያለ ነው። አልከፍቶ ማሳያቸዋለሁ ሌላ ቀን። እኔ ናችሁ ደህና ናችሁ ወይ ጠፍተሻል እያላችሁ ነበረ፣ ማሁን መጥቻ ያለው ትላላችሁ። እና እንዴ ናችሁ ደህና ናችሁ ወይ? ውበቴን በዚህ ከገለጥኩኝ ይበቃኛለሽ። ወጣችኋለሁ ዋናው እኮ ራስን ማሳመን ነው። አንድ ነገር እኮ ስትሰሩ ምድር ውስጥ ሎ አትራክሽን ነው ዴ ይባሉ እንደዚያ ነገር መሰለኝ። ዋናው ራስን ቆንጆ ነኝ፣ በጣም አምራለሁ፣ አማላይ ነኝ ምናም ብለሽ ዋናው ራስሽን ካሳማች ሰው ከፈለገ ይመን ካልፈለገ የራሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ስልክ ደግሞ አንዱ ምን እንደሰራ ልንገራችሁ። ምስኪን ሆኖ መጣና ግዙኝ፣ ክፍለ ሀገር ለመሄድ በእንዲህ ስልኩ ምንድን ነው ኢንሻአላህ አለ። አረላሽ እዚህ አይደለም በነገራችን ላይ መርካቶ ላይ ነው ይሄ የተደረግነው። ከዛ እሺ አይ ብር አልያዝንም ስንለው አይ ያላችሁን ምስቲ ብሎም ስነው አይ ብሩ ዋጋው ስንት ነው ስነው ዋጋው ስንት ነው ስነው አምስት ሺህ አለ አምስት ሺህ አይ ጫችን ላይ ነው ያዝነው ስለው እሺ አይ ሁለት ሺህ ሁለት ሺህ ብር ነው አካውንታችን ያለው መግዛት አንችልም ስለው አይ ሁለት ሺህ ቢሆን ሰዱት አለ ሁለት ሺህ ትራንስ በካስ አልነበረውም የሚያለበት ተፈልጎ እዛ እስከሚስብ ድረስ በቅጽበት ሞባይሉ ቀየረው ማለት ነው። መጀመሪያው ያሳይ ሞባይል ሌላ ነው። ይሄንን ደግሞ በቅጽበት ቀየረው እና ይሄ ሞባይል ሰጠው ያኛውን ቀይሮበት ማለት ነው። ሁለት ሺህ ያውጡት ሰጠው መንገድ መንገድ ማያት ደብሮት እንትን ታክሲው እስከሚገባ የሚጠቡ ቆክ ሳክስ ገብቶ ቼክ ያደረገው ሞባይል ውስጡ ላይ ጭቃ ብቻ ሞልተው ነው የሰጡት ማለት ነው። እና ምናልባት እንደዚህ መንገድ ላይ ስልክ ግዙኝ በሚሉበት ሰዓት አትመኑ። የምታውቁት ቦታ ሞባይል ስትገዙ ማለት ነው ሃይቀ ነው ቹ ጠቢ ጋር ነው ብቻ ደግሞ ክብደት እንዲኖረው ብሎ ነው የሆነ እንደ እንደሁም ደሱ የተሰባበረ ሴራሚክ እንደ ምስሉ እየጠቀጠቀ ሁለት ሺህ ብር አገኘ ብላችሁ ገዛችሁ። መጠርጠር ነበረባችሁ እኮ የምን እራሱ። መጀመሪያ ጥሪ ላይ አምስት ሺህ ብር ብሎ ከዛ አይ እኔ አምስት ሺህ የለም ሁለት ሺህ ብቻ ነው ያለን አካውንታችን ላይ ምናምን፣ ስትይው እሺ በቃ ወሰዱ ምናምን ከአንድ አንዴ ሲላቸው እንዴ ነው አልጠረጠራም። ፋዘርን ተቀማለ ብዬ ላኩለት ሳላቅ ወይ ምንድን ነው ደብሯል። ማነው በእናት ለአንተ ላኩኝ ብዬ ቴክስት ለፋዘር ትቅም አለ ልቅም ነው አላልኩት መሰለ አትቀልዳ እግዚአብሔርን። በቃ እሷ አይደለም እኮ ደሞ ታውቃለህ። አደረ ምንድን ነው በቃ ደወለልኝና ገዝቼ እየመጣው ነውና ወደ ቤት አለኝ። ታውቃለህ አረ ቀለድከ አንተ ትቅሙ በቃ አብረን እንንከስበት ምናምን አለኝ።

ምንድን ይባላል ግን? እንዴት ነው ቆይ እንደዚህ እኔ ያንን ፐርሰናሊ እንደዚህ ነጥ አበላል እንደዚህ የሆነ ምናምን ያለ ነገር በጣም የሚያስጠላ በዛ ብዬ አይመቸኝ። ምናልባት የሰው ፍላጎት አላቅም፣ ግን ምን አለበት በስነ ስርዓት ቁጭ ብሎ በትክክል በሳህን አቅርቦ እንደ መደበኛ ሰው ቢበሉ። ወንድሜን ዳርኩት፣ ወንድማችንን ዳር ነው በዘጠነኛው ሺህ ድራማ ላይ የሚታወቀው ወጣት ተዋናይ ሱራፌል በስራ የጋብቻ ስነ ስርዓቱን ከዶክተር ሄርሜላ ተስፋዬ ጋር መፈጸሙን ተከትሎ በድራማው ላይ አብሮት የሚተውነው የቅርብ ጓደኛው ተዋናይ ሚሊዮን ብርሃኔ ወንድሜን ዳርኩት ሲል የደስታ መግለጫውን አስተላልፎታል። አቡ አግብቷል። መልካም ትዳር ብለናል። መልካም በጣም ደስ የሚያምር ሰ

ሪጂናል የምትቀምበት ሰርግ በጣም ደስ የሚል የምር እኔ በጣም ወድጄ ዋለው ተመችቶኛል። ሁላችሁም መልካም ጋብቻ ብቻ ይሁን፣ መልካም የትዳር ዘመን ይሁንልህ በሉት። ዛሬ የራስ ምታት መድኃኒት ነው ማሳያችሁ ማለት ነው። ምርጥ መድኃኒት ብር ዋል፣ ቴክኖሎጂ፣ ጭንቀት፣ የሀሳብ የራስ ምታት ምናምን ተዛማችና ተራማች በሽታዎች መድኃኒት የሆነ በቃ ዋ በቃ ከዚህ በኋላ እኮ ምንም ጭንቀት የለም። መጨነቅ ድባቴዎች እንደዚህ በቃ ማሰብ ምናምን የለም። ነቃ ብለህ ነው ቀን እህኑላ የምትለው። ይህ ምን ፋርማሲ፣ ምናምን እየሄድክ የራስህ ምታት ኪኒኒ፣ ምናምን እያልክ ትወጣለህ። በቃ ብርህን እዚህ ውስጥ ታረ በቃ ፈታ ብለ ቀን ሁላ ያማራ ነው የሚሆነው። በቅርቡ በተደረገ ጥናት ድብርትና ጭንቀት በመሳሳም የሚተላለፉ በሽታዎች እየሆኑ እንደሆነ ተሰምቷል። ሁለት ሺህ ሰዎች ላይ በቅርቡ ጥናት ተደርጎ ነበር። በዚህም ታዲያ ድብርትና ጭንቀት የተባሉ ችግሮችም በመሳሳም ይተላለፋሉ የተባለው፣ ፍቅረኛሞችም እንደዚህ ደግሞ ባልና ሚስት አንደኛው ጭንቀት ውስጥ ወይም ድብርት ውስጥ ከነበረ በሚሳሳሙበት ጊዜ ወደ ሌላኛው እንደሚተላለፍ ተረጋግጧል። በዚህ ጉዳይ ላይ ሀሳባቸውን ስጡበት። መልካም ኧረ፣ ከባድ ነው ይሄ። ከጊዜ ወደ ጊዜ የማንሰማው ነገር የለም። አሁን ደግሞ ጭራሽ የሴት ጓደኛ የድብርት ጭንቀት ምናምን ቢኖርባት ስንሳሰም ወደ እኔ ታድያ? ቆይ መፍትሄው ምንድን ነው? ድብርት እስከሚለቅሽ

ለከዝራይል በቃ ግባ ነለጥበል ተኛ። ይህንን ክሬት ያደረኩ ሰውዬ ግን የምር ይመቸው፣ በጣም ያበደ ያበደ የተመቸኝ ክሬቲቭ። የምር ድመቷ ደግሞ ትወና ላይ አንተ በቃ ያበደ። ሴታ ሴት ወንድ አይሳካለትም፣ ብዙ ወንዶች ማለት ነው። ብዙ ወንዶች ሴት ጠይቃችሁ ማይሳካላችሁ ለምን እንደሆን ታውቃላችሁ? ስለማታውቁት እኮ ነው። እሱን ራሱ ለምን እንደማይሳካላችሁ ማለት ነው፣ መጀመሪያ ስትጠይቁ ማለት ነው ከመጠየቃችሁ በፊት ማድረግ ያለባችሁ ነገር ልንገራችሁ። ጀነን ኮፈስ ወንድ መስላችሁ ሂዱ። እነ ሴት አለቅላቂ ውሻ የመንደር ውሻ መስለት ይሄዳለ። ይሄ ወድሻ ያለው አፈቅርሻለሁ ነው አይደለ? ይህን አናውቀዋለን እኛ ማንኛውም ተማሪ ያውቀዋል፣ እንዴት ብሎ እንደሚጠየቅ። ግን አጠያየቁን ልንገራችሁ። መጀመሪያ ማለት ነው ስትሄዱ፣ ሰው መስላችሁ ሂዱ። ሲቀጥል ደግሞ አጠያየቃችሁን ማለት ነው። ለምሳሌ በጣም የምትወዷት ከሆነ በጣም ወድሻ ያለው ብላችሁ አይደለም መናገር ያለባችሁ። ከሰው ፊት ሳሟት። ምን ችግር አለው? ሳሟት። ከመታቻችሁ ተወዳችኋለች ማለት ነው። ዝም ብላ ግን አልፋ ከሄደች ንቃሃለች ማለት ነው። ስለዚህ ሴት ከደበደበችህ ትወድሃለች። አንተም ዙረ ደብድባት በላት፣ በቃ አትረሳም። አንተ እስከ መቼም ድረስ አትረሳም። እኔ በፊት ደብድቤ ስለተሳካልኝ ነው። እሺ እ ኬን መጣ። ቆይ እንዴት ነው? እንዴት ነው? ከየት ነው? ቆይ እንዴት ነው ይሄን ቅርጽ ልትይዝ የቻልከው? ጭራሽ የሆነ ሰው ፊት አደባባይ ምናምን ስማት አለው። በጥፊ ካለችን፣ አሃ ትወደኛለች ማለት ነው ትወደኛለች ማለት ነው እላለሁ ማለት ነው። ጭራሽ ደግሞ አስገድለና። ወንድ ልጅ በገንዘብ ራሱን ካልቻለ እና ሌሎችን ለመቻል አቅሙን ካላጎለበተ አይደለም ለትዳር ለፍቅር ግንኙነት ዝግጁ አይደለም። ወንድ ልጅ ቋሚ ገቢ ከሌለው ትዳር ውስጥ መግባት የለበትም፣ የፍቅር ግንኙነት ውስጥ መግባት የለበትም። የምር ገንዘብ የሌለውን ወንድ ወይም ደግሞ የሚሄድበትን መንገድ ማያውቅ ይፈርት የሌለውን ወንድ በፍጹም ለትዳርም ለፍቅር ግንኙነትም ኮንሲደር ማድረግ የለብን። የምር ሀያ እና ሰላሳ ፐርሰንት ወንዶች ይመለከቱኛል። አይ ነው ወንዶች ሀሳቤን ከመጨረሴ በፊት ይህንን ስናገር ምን እንደተሰማችሁ ኮመንት ላይ እንድታሳውቁ ይፈልጋሉ እኔ ተስማምቻለሁ ምንም መሰማት ምናምን ሳይሆን ይሄ ትክክል ያለ ሪያሊቲ ነገር ነው አሁን አብዛኛው እኛ ሀገር የሌላውን አላውቅም ሌላ ሀገር ሊሆንም ላይሆን ይችላል ግን እኛ ሀገር አንዳንድ የምናያቸው በቃ የሆነ ጉርምስና ዕድሜ ላይ ከደርሱ ምናምን ምንም በቃ ፋይናንሻሊ ያን ያክል ብቁ ሳይሆኑ ምናምን በቃ ሮጦ ወደ ትዳር በቃ ሰው ስለሚያገባ ብቻ ሮጦ ወደ ትዳር ይገባል ከዛ ልጅ ይወለዳል ምናምን ምንም ራሱን የቻለ ነገር የለም የቤት ኪራይ አለ የቤት ወጪ አስቤዛ ምናምን ሴቷ ደግሞ ለሷ የሚያስፈልገ ብዙ ነገር አለ ሴት እንደመሆኗ ከዛም በቃ ህይወቱ ሙሉ ሲሆን እና እንዲህ ትዳር ምናምን ምናምን ትላለህ። የእሷን ሀሳብ መቶ ፐርሰንት እስማማበታለሁ። ውሃና ቆጣሪ ሊቆጥር የሚመጣ ሰው መቼም አጥር ሰባብሮ ቢገባ ደስተኛ ነው አደለ? ምን ማለት ያምር? ይሄ ነገር ውሃ ሊቆጥር ገብቶ ወረዳ ስድስት አቃቂ ክፍለ ከተማ ሰዎቹ የሉም ባዶ ግቢ ሲያገኝ ኦቲዝም ናት። ደፍሯት ነው ሄደው አበላሽቷት ጥሏት ነው ሄደው እየተንፏቀቀች ወጥታ መናገር ስለማትችል በልቧ እየተሳበች ከወጣች በኋላ በር ላይ ባለሱቅ ሲያት እየተፏቀቀች ነው። ምንድን ነው ብሎ ለሰው ሲያሳይ ጠጋ ብሎ ሲያሳዩት ደም በደም ሆናለች ተበላሽታ። የገባ ሰው ውሃ ቆጣሪ እንደሆነ ባለ ሱቁ ራሱ አይቶታል፣ ሲወጣም አይቶታል። አሁን ታስሮ እስር ቤት ነው ፍርድ ላይ ነው ያለው። እንደዚህ ይደረጋል። አጥር የገፈታተሩ እየዘለሉ የሚገቡት ሳያንሳቸው ውሻ እንኳን ሲነክሳቸው ውሻ አስነከሱን። እየዘለሉ እየገቡ ውሻ በጥሶ ሁሉ ይነክሳቸዋል አንዳንዴ አስነከሱን እያሉ ይከሳሉ። ግን እነሱ የሰው ልጅ እያበላሹ አሉ። እንደዚህ አይነት ባለጌዎች ሁሉም አይደሉም፣ ሁሉንም አላልኩም። ባለጌዎች ሊኖር ይችላሉ፣ ተጠንቀቋቸው ማለት ነው። ስንቱን በእርግጥ የምር በጣም ከባድ ነው። እነ ውሃና መብራት የሚቆጥሩ ሰዎች አንዳንድ ጊዜ በር አመታታቸው የሆነ ሊታሰብበት ይገባል። የምር መስሪያ ቤቱ ራሱ ትሬኒንግ ቢሰጣቸው በር እንዴት እንደሚንኳኳ ቢያስተምሯቸው። መጀመሪያ የሰው ቤት መጥቶ እንትን ከማለት በር ማንኳኳት ቢለምዱ። ሲቀጥል ደግሞ በጣም ከባድ ነው የምር ሰው ታማሚ ኦቲዝም ያለበት ሰው ላይ እንዴት ከሷ በላይ እኮ እሱ ነው ኦቲዝም ያለበት ማለት ነው። የሆነ በሽታ ያለበት እሱ ነው እንጂ ለጌቱ አይደለችም እ ማሰቡ ራሱ ሀሳቡ ራሱ እንዴት ነው ይመጣል። አንዳንድ ጊዜ በጣም ሰው ልጅ የሚያደርገውን ነገር ስትሰሙ እንደዚህ ከአይምሯችሁ በላይ የሚሆን ማለት ነው። የድሃ ወንድ ምልክቶች እንደነሱ ተፈጥሮ የሚያደንቅ እኔ አይቻለቅ፣ እንደነሱ ሃይማኖተኛ አይቻለቅ ይውላችሁ እንደነሱ ጥቅስ የሚያበዛ አይቻለቅ። ገና ቤቱ ይዞሽ ሄዱ ግብት ስቲ ማለት ነው። ሆቴል ምናምንማ ማን እንዳታስቢ፣ የፋይፍ ስታር ነጭ አንሶላ እንዳታስቢ። ቤቱ ይዞ ሲሄዳ፣ ቤቱ ስትሄጂ እንደገባሽ የምታየው የመጀመሪያው ነገር ሊነጋ ሲል ይጨልማል የሚል ጥቅስ አዚ፣ ገና ስትገቢ ሊነጋ ሲል ይጨልማል ይላል ጥቅሱ። የዳህ ዋን የመጀመሪያው ማለት ነው። እሱን ካልጋው በላይ ነው የሚያደርገው። ካልጋው በላይ ሊነጋ ሲል ይጨልማል። ከዛስ እንደዚህ ስት ደግሞ የሚረዳኝ የለምና ከኔ አትራቅ፣ የሚረዳኝ የለምና ከኔ አትራቅ የሚጠቅስ እንዳለ፣ የችግር ድባብ ብዙ ቦታ ዞራለች ማለት ነው። ጅዋብ ነው ብዙ ችግር ያለባቸው። ከዛስ ደሞ ወደ ፊትሽ እንደዚህ ያለሽ ማለትሽ ደሞ አይቀርም እኮ ያለሽ። እንግዲህ ተስፋዬ ማን ነው የሚል ደሞ ለጥፏል ከፊት ለፊት። እነዚህ ሶስት ምልክቶች ስታዩ ሩጡ፣ አምልጡ። ይሄ ምልክታቸው ነው። ዋናው ምልክታቸው እነዚህ ሶስቱ ናቸው የነገርኳቸው። ዋናው ምልክት ይሄ ነው። ከዛስ ይቀጥላል። ተፈጥሮ ሲያደንቅ ፀጉርሽን በተፈጥሮ ሲወደው ሲወደው ሲደመም አይንሽን ተፈጥሮ ሲወደው ከለርሽን ሲወደው ተፈጥሮ ጥፍርሽን፣ እጅሽን እንዲህ እኮ ነው እንዲህ እኮ ነው የምታምሪው ነው የሚልሽ፣ አምረሺው አይደለም። ዞር ስቲ ደግሞ እንዲህ ወይ ቲክቶክ ላይ ምናምን ምናምን ተሳስላ ምናምን ሜክአፕ አድርጋ ፀጉር አለቃ ምናምን ፖስት ያደረገችው አጋ ሄዶ ዋው ሲል ታገኘዋለሽ እራሱን ሰውየሽን። ለአንቺ እኮ ተፈጥሮ በጣም አንቺ ጋር ተፈጥሮ ስለሌለው ነው። እንዳይወጣ አንቺ ማሪ፣ እንዲህ ነው የምታምሪው። በተፈጥሮ ምንም አይወጣልሽም። አንድ ነገር ያልሽልሽ እኔ እንደዚህ ነው የምወደሽ ይልሻል። ውሸቱን እኮ ውሸቱ ቸላ ስለሌለው በዛችሁ በቴሌ አስር ብር ካርድ ተበድሮ በሚጽፈው ደግሞ ሰው ቤት ኮመንት ስር ዝምጥ ያለችው ዋው ስታምሪ ይላል። ይሄ ነው ምልክታቸው። በቃ አንቺ ጋር ተፈጥሮ አድናቂ ነው ምንድን ነው ማሰብ አትችም። ዞር ሲል ሌላ ተአምር ነው የምታይው። እቺ በጣም በጣም ብዙ ድሃ የሚባሉ ወንዶች ቤት ዞር አንድ ነገር እኮ እንዲህ ወጥቶ ሚዲያ ላይ እውነቷን ቁጭ ለማድረግ እራሱ እኮ ማየት ያስፈልግ፣ ሰው ከሚያወራ ምናምን ሳይሆን በመረጃ ተደግፈ፣ ምን ብለህ ነው ትክክለኛውን ነገር ልታወራ መቼም ያን ነገር አይተህ ማለት ነው። ስለዚህ አንቺ ብዙ ወንዶች ቤት ዞር ቆይ ግን እንጀራ ስጋግር ማለት ነው። ለምንድን ነው እንደዚህ የሚሆነው? እንደ ምን ማለት ነው? ይሄ እኮ አልተጋገርም ይሄ እኮ ተደፋ፣ የተደፋ ነው እንጂ የተጋገረ አይደለም። ምን ለአቅመ መጋገር እራሱ አልደረሰ። ደግሞ ሊሸሽ ነው መስለኝ እግር አውጥቶ ምናምን፣ ከአንቺ ሊሮጥ ምን አድርግ ምን መስለሽ ነው? ቆይ ጸጉርሽን ያዝ ያዝ አድርጊ። እንጀራ ሲጋገር እንደ ጸጉር እንደዚህ ተበትኖ ነው እንጀራ የሚጋገር? እንጀራ ምናምን ብሎ በእርግጎ ሊሮጥ እግር አወጣ።